በስም ወወልድ ወመንፈስ ቅዱስ አህዱ አምላክ ይትባረክ እግዚ አብሔር አምላከ አበዊነ ቅዱሳን ለዘ አብፀሃነ እስከዛቺ እለት እስከዚች እለት እስከዚች ሰዓት እስከዚች ቀን ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናቱ የእናታችን የወላዲት አምላክ የድንግል ማርያም የአስራት የቃል ኪዳን የመስቀል ስር ያደራ ልጆች፣ የቅዱሳን ሁሉ ወዳጆች፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እንደምን አደራችው? እንደምን አረፈዳችው? እንደምንስ እስከዚች ሰዓት ቆያችው? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ በአባታዊ ፍቁ ባያለንበት ቀስቅሶ ከእንቅልፋችን አንቅቶ ለዚህች ዕለት አድርሶ ቅዱስ ቃሉን ጠርተን እንድናመሰግነው በዚህ ስሙ በሚጠራበት መስመር የሰበሰበን ያገናኘን ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳል። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለእመቤታችን ለወላዲት አምላክ ለድንግል ማርያም እና ለዕለታት በኩር ለወለችው ለዕለተ ሰንበት እንዲሁም ለአብይ ጾም ስድስተኛ ሳምንት ገብርኤል በሰላም እና በጤና አደረሳችሁ አደረሰን። የእናታችን የወላዲታ አምላክ የድንግል ማርያም የሰንበት ረድኤት በረከት በሁላችን ላይ ይደርብን። እመብርሃን ድንግል ማርያም በቃል ኪዳኗ ተጠብቀን አትለየን። የዕለቱን ስንክሳር እንሰማለን። በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወረ ወአሚሩ ለመጋቢት በዛቲ ዕለት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት አንድ በዚች ቀን አምላክን ለወለደች ለቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ጸሎቷ እና በረከቷ የተወዳጅ ልጇ ቸርነትም ከእኛ ጋራ ለዘላለሙ ይኑር አሜን። ሰላም ለኪ ዘጥፈት ዘጥፍየ ስሚ መፍቅደ ለዘ አሰጸ ቤተኪ ወለዘ ጎድጎደ፣ ማርያም ፍትሕ እምክሳድ ሐዲደ እንዘ ምህረተኪ ትሰዓል ፈድፋደ በብረከ ልቤ እሰግድ ሰጊደ። በዚች ዕለት የከበረ ባለቤት ጌታችን ኢየሱስ ክርስቶስ ከሞት ለይቶ ወዳ አስነሳ ወደ አላዛር ቤት ከደቀ መዛሙርቱ ጋር ሄደ። በዚያም ሳ አዘጋጁለት ማርታም ምግብ በማቅረብ ታገለግላቸው ነበር። ሁለተኛዋ ማርያም ግን እግሮቹን ሽቱ እየቀባች በጸጉሯ ደግሞ ታሸው ነበር። ጌታችንም አመሰገናት፣ እርሷ ለመቀበሪያዬ ጠብቃዋለች በማለት ስለ ቅርብ ሞቱ አመለከተ። ዳግመኛም ድሆች ሁልጊዜ ከእናንተ ጋር ይኖራሉ እ ከእናንተ ጋራ አልኖርም ከእናንተ ጋራ አልኖርም አለ። በዚህም ተሰቅሎ የሚሞትበት ጊዜ ቅርብ መሆኑን ያመለክታል። ለእርሱም ክብር ከሃሊነት ገንዘቡ ስለሆነ ምስጋና ይገባዋል ለዘላለሙ አሚን። በዚህችም ቀን ሰላም እብል ለዘ ዚአከ ብጽሐተ መንገለ ሃሎ አልኣዛር እንተጸገውኮ ሕይወተ ስመር ብየ እግዚኦ በከመ ሰመርከ ዘንተ ማርታ አሚሃ ትትለዓ ክመልእክተ ወካልእታ ማርያ ትቅባይከ እረፍተ። በዚህችም ቀን አልኣዛርን ይገሉት የካህናት አለቆች ተማከሩ። ገናና ስለሆነች ምልክት በእርሱ ምክንያት ብዙዎች በጌታችን የሚያምኑ ሆነዋልና ለእግዚአብሔር አብሔር ምስጋና ይሁን ለዘላለሙ አሚን። በዚችም ዕለት የማቱሳላ ልጅ የላሜህ መታሰቢያው ነው። እርሱም አንድ መቶ ሰማኒያ ሁለት ዓመት ኖሮ ኖህን ወለደው። ከወለደውም በኋላ አምስት መቶ ስልሳ አምስት ዓመት ኖረ። በምድር 747 ዓመት ኖረ። እግዚአብሔርንም አገልግሎት በሰላም አረፈ። የፈጣሪው በረከት ከእኛ ጋር ለዘላለሙ ይኑር፣ አሚን። በዚችም ቀን ደግሞ የከበሩ ሰማይታት የቴዎድሮስና የጢሞቴዎስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር፣ አሚን። ሰላም ለክሙ ሰማይታት ቅዱሳን ቴዎድሮስ ህዊ ወጢሞቴዎስ ምእመን እስእለክሙ አጋይስቲ በለተደይ በለተደይ ከመትቱ ቁን ለዚ ሲ ትንቱ አደ በግ አደ።

በእዝነ መንፈስ በጸሎተ እሙ ማርያም አራቂጠ ሁሉ እንባ ይሰውር የማህረነ ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያውልልን ያሳድርብን። ቸርነቱ ምሕረቱ አይለየን። የቅዱሳን ሁሉ በረከታቸው ይደርብን። የእናታችን የድንግል ማርያም ፍቅሯ በረከቷ ይደርብን። ሰማነውን ሁሉ በልቦናችን ሰሌዳ የጻፈልን። ያው እንግዲህ እንኳን አደረሳችሁ እያለሁ መግቢያ ላይ ዛሬ እናታችን ወላዲት አምላክ እናት ተደራቢ እመቤት ሶስት በዓል ነው ያለው። አንደኛ የአብይ ጾም ስድስተኛ ሳምንት ገብርኤል ሁለተኛ የእለታት በኩር ሰንበተ ክርስቲያን ናት፣ ምንጊዜም በጨረሻ ሶስተኛ እመቤታችን ወላዲት አምላክ ናት። በእርግጥ እሷ ድንግል ማርያም አንደኛ ናት። ምክንያቱም ከፍጥረታት በላይ ከፈጣሪ በታች የሆነች ይህም ብቻ አይደለም፣ አምላክን የወለደች የአምላክ እናት የሆነች ይህም ብቻ አይደለም፣ ለፍጥረታቱ ሁሉ መመኪያ የመዳን ምክንያት የሆነች እንኳን ሌሎች እንኳን ባያውቋት፣ የእሷን አማላጅነት፣ የእሷን እናትነት፣ የእሷን ድንግልና ንጽህና ወላዲት አምላክነት ባይረዱም፣ ነገር ግን እኛ በተረዳነው ልክ እኛ ባወቅናት ልክ እንመሰክራለን። ወላዲት አምላክ ለእኛ በተገለጸችልን ለእኛ በተገለጸልን ልክ የእሷ ክብሯ ልዕልናዋ ቅዱስናዋ ማለት ነው እና ዛሬ ድንግል ማርያም ወርኃዊ ክብረ በዓሏ ነው። እንግዲህ እንደሚታወቀው እሁድ እሁድ ወይም ሰንበት ሰንበት የእመቤታችን መቅድም ይነበባል፣ ሁሌ ይነበባል። መቅድሟን ያልሰማ ታምሯን ያልሰማ በእሁድ ቀን የተወገዘ ነው። ስጋውን ደሙን መቀበል ስጋውን ደሙን መቀበል የሚቻለው ይቀበል፣ መቀበል ያልተቻለው ደግሞ ታምሮን ሰብቶ ወደ ቤቱ ይሄድ። ስጋን የሚያስነቅፍ ወደ ቤተ ክርስቲያን መግባት የሚከለክል ስራ ካልከለከለው ከነዚህ ውጭ የሆኑ ሰዎች የተወገዱ ናቸው ማለት ነው። ከነዚህ ውጭ የሆኑ ስጋን የሚያስነቅፍ ወደ ቅድስናው ስፍራ መግባት የሚከለክል ስራ ያላቸው ግን ለነሱ ምክንያት ተሰጥቷቸዋል፣ እነሱ ተፈቅዶላቸዋል ማለት ነው። እግዚአብሔር ቸር ስለሆነ የሚቻለው ግን ቢያንስ ቢያንስ እንኳን ቅዱስ ስጋውን ክቡር ደሙን ባይቀበል የእመቤታችንን ታምር መስማት አለበት። በሰላሳ ሦስቱ ከሰላሳ ሦስቱ በዓላት ደግሞ አሁን ዛሬ መጋቢት 21 ቀን የምናከብረው የእመቤታችን በዓል ነው። በዛውም ላይ እለተ ሰንበት ነው። በዛውም ላይ አብይ ጾም ነው እና ምን ጊዜም ቢሆን የእመቤታችንን ፍቅር የምንገልጸው የእናትነት ክብሯን የምንመሰክረው ታምሯን ሰምተን ስናሰማ ነው። እሷን አውቀን ስናሳውቅ ነው። የእሷን እናትነት ተረድተን ለሌሎች ስናስረዳ ነው። ወይቤላ መልአክ ኢትፍርሂ ማርያም፣ እስመ ረከብኪ ሞገሰ የእግዚአብሔር መልአክ እንዲህ አላት፣ ማርያም ሆይ አትፍሪ ከእግዚአብሔር ዘንድ ባለመዋልነትን አግኝተሻልና ብሎ ሰማያዊ መልአክ ሰማያዊ መልአክ ረቂቅ መልአክ ግሩም መልአክ፣ የእግዚአብሔር ታዛዥ የሆነ የማይዋሽ የማይተኛ የማያንቀላፋ የማይደክም ፈጣን ረቂቅ የሆነ መልአክ የእናትነቷን እናትነቷን፣ ንጽህናዋን፣ ቅድስናዋን፣ ባለመዋልነቷን መስክሮ ወይ ሌላ መልአክ ኢትፍርሂ ማርያ ማርያም ወይ አትፍሪ ስመረከብች ሞገሰ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና ብሎ ባለሟልነትን ማግኘቷን ቅዱስ ገብርኤል መስክሮላታል። ሰማያዊ መልአክ መስክሮላታል። የእግዚአብሔር መልአክ መስክሮላታል ማለት ነው። ዛሬ በመጋቢት 21 ቀን በቅዳሴ የሚነበበው የዕለተ ሰንበት ሳይሆን መጋቢት 21 ቀን በወርኃዊ ክብረ በዓል የሚነበበው ወንጌል የሉቃስ ወንጌል ምዕራፍ አንድ ከቁጥር ሰላሳ ላይ ነው። ስለ እመቤታችን ክብር፣ ልዕልና፣ ቅድስና በሰፊው የተነገረ ማለት ነው። አምላክን ስለመውለዷ አምላክን ጸንሳ ስለመውለዷ መውለዷ መልአኩ ቅዱስ ገብርኤል ወደ አምላክ ወደ እመቤታችን ተልኮ ይህን መናገሯ ማለት ነው። 26 ይቅርታ፣ ቁጥር 26 ከምዕራፍ አንድ ከምዕራፍ አንድ ከቁጥር 26 ላይ ማለት ነው። ዛሬ የሚነበበው መጋቢት 21 በእመቤታችን በወርኃዊ በዓሏ የሚነበበው በዕለተ ሰንበት የሚነበበው ወይም በመዝሙሩ እንደ ቅዱስ ያሬድ አጠራር ስርዓት እሱ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ ነው። በወር አባል ግን በእመቤታችን የሚነበበው ደግሞ በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ነው። ወበሳድስ ወር ተፈነወ ገብርኤል መልአክ ማበ እግዚአብሔር ሀበ አሃቲ ሀገር ዘገሊላ እንተ ስማ ናዝሬት ይላል። እንግዲህ እንተስማ ናዝሬቱ በስድስተኛ ወር ማለት ነው። በስድስተኛ ወር መላኩ ቅዱስ ገብርኤል የገሊላ ክፍል እፃ ወደምትሆን ወደምትሆን ናዝሬት ወደምትባል ሀገር ከእግዚአብሔር ዘንድ ታዞ ሄደ። ከእግዚአብሔር ነው የታዘዘው፣ ታዞ ሄደ። ወደ ገሊላ የገሊላ ክፍል ወደምትሆን፣ በስድስተኛ ወር በስድስተኛ ወር መላኩ ገብርኤል የገሊላ ክፍል ወደምትሆን ናዝሬት ወደምትባል ሀገር ከእግዚአብሔር ዘንድ ታዞ ሄደ። ታዞ ሄደ ወደ የገሊላ ክፍል ወደምትሆን ወደ ናዝሬት ታዞ ከእግዚአብሔር ዘንድ ታዞ ሄደ። ሀበ ድንግል እንተተፍረት ለብሲ ዘስሙ ዮሴፍ ዘንድ የተዳዊት ከዳዊት ወገን ለተወለደ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ዮሴፍ ዘንድ ለዮሴፍ ወደ ታጨች ማለት ዮሴፍ እንዲጠብቃት ዮሴፍ እንዲጠብቃት ዮሴፍ ተመርጦ ታጭቶ ለዮሴፍ እንዲጠብ እጮኛ ማለት ጠባቂ ማለት ነው። ያው ይታወቃል። እጮኛ ሲባል ይሄ አለሙ ምድራዊ፣ ስጋዊ እንደሚያስበው አይደለም። ምድራዊ ሰው እንደሚያስበው አይደለም። እጮኛ ማለት ጠባቂ ነው፣ ማለት ጠባቂ ማለት ነው። በአለሙም ቢሆን ይባላል፣ እገሌ እኮ እጩ ሆኖ ቀርቧል፣ ለአስተዳዳሪነት፣ ለመንግስትነት ወይም ደግሞ ለሌላ ስልጣን እጩ ሆኖ ቀርቧል። እገሌ እኮ እጩ ሆኖ ቀርቧል ይባላል። እጩ ልክ እንደዛ ሁሉ ዮሴፍ ደግሞ መቤታችን እጩ ሆኗል እጮኛ ሁኗል ሊጠብቃት ማለት ነው ተሰጥቶታል። እንዲህ ዝም ብሎ አልተሰጠውም። ቅድስናው ደግነቱ፣ ጻድቅነቱ፣ የእውነት አባትነቱ ታውቆለት ተግ በብቃት ታይቶለት በትሩ የዮሴፍ በትር ከነገደ ይሁዳ ወገን ሁሉ ከካህናቱ የካህናቱ ሁሉ በትር ተሰብስቦ የሱ በትር ነው አብባ አፍርታ የተገኘችው። ይህ ደግሞ ትልቅ ብቃት ነው። የዮሴፍን ደግነት፣ የዋህነት፣ ጻድቅነት የሚገልጽ ምስክር ነው። በዚህ ምስክርነት ነው እንግዲህ ድንግል ማርያምን ዮሴፍ እንዲጠብቃት የተመረጠው ማለት ነው። ስለዚህ ስለተመረጠ እጮኛ ተባለ። ለዮሴፍ ወደ ታጨች ወደ አንዲት ድንግል በስድስተኛ ወር የገሊላ ክፍል ወደምትሆን ወደ ናዝሬት ተላከ፣ ከእግዚአብሔር ዘንድ ተላከ። ሀበ ድንግል እንተ ተፍረት ለብእሲ፣ እንተ ተፍረት ለብእሲ፣ ወደ አንዲት ድንግል ለዮሴፍ ወደ ታጨች፣ ወደ አንዲት ድንግል። አሁን ወደ አንዲት ድንግል የሚለው ብዙ ደናግሎች አሉ፣ ብዙ ደናግሎች አሉ፣ ማርያሞችም አሉ፣ ማርያም ማርያም የሚባሉ የእሷን አድራሻ አድራሻ ለመግለጽ ትክክለኛ የሆነ አድራሻዋን ለማሳወቅ የገሊላ ክፍል ወደምትሆን ወደ ናዝ ወደ ናዝሬት ጻፈ። ቀጥሎ ደግሞ ሀበ ድንግል አለና ወደ ድንግል ብቻ አላለም። ሀበ ድንግል እንተተፍህረት ለብሲ ለዮሴፍ ወደ ታጨች ወስማ ለይቲ ይላል። ወስማ ለይቲ ድንግል ማርያም፣ እሷም ስሟ ድንግል ማርያም ይባላል። ስሟ ድንግል ማርያም ይባላል። አሁን ይህ ሁሉ ማስረጃ ነው። ለዮሴፍ ወደ ታጨች ከድንግል ማርያም በስተቀር ለዮሴፍ የታጨች ሌላ የለችም። በናዝሬት ውስጥ ደግሞ የምትገኘው ደግሞ ድንግል ባ- ድንግል ማርያም ብቻ ናት። በናዝሬት የምትገኘው ድንግል ማርያም ብቻ ናት። ከእግዚአብሔር ዘንድ መልአኩ ገብርኤል የተላከው ደግሞ ወደ ድንግል ማርያም ነው የተላከው። ይህ ሁሉ ማስረጃ ነው። መጽሐፍ ጠንቅቆ ነው ጠንቅቆ ነው የሚናገረው። ከእግዚአብሔር ዘንድ የተላከው ገብርኤል ወደ ድንግል ማርያም ወደ አንዲት ድንግል እሷም ደግሞ ለዮሴፍ ወደ ታጨች። ይህም ብቻ አይደለም፣ ስሟም ድንግል ማርያም ይባላል። ስሟ ድንግል ማርያም ይባላል ብሎ ከዛም በኋላ ታሪኩን ይተነትናል መጽሐፉ፣ ታሪኩን በሰፊው ይተነትናል። ነው ወደ አንድ ጻድቅ ወደ ታጨች ወደ አንዲት ድንግል ሄደ ብሎ ከዛም በኋላ ነው መላኩ ገብርኤል ከድንግል ማርያም ደርሶ ምንድን ነው ያላት? ቦአ መልአክ ኀቤሃ ይላል። መልአክ መልአክ ኀቤሃ መላኩ፣ ወደ እሷ መላአኩ እሷ ወዳለችበት ገባ። የቦታ ማለት ነው። የቦታ ማለት ነው። ከዛ ወደዚህ ሄደ፣ ወደ እሷ ቀረበ ለማለት ነው እንጂ ተለይቷት ያውቃል ማለት አይደለም። ተለይቷት አያውቅም። ባህሪዋን መሰለላት፣ መሰላት ባህሪዋን መሰለላት። ለእሷ እርሷ እንዳትፈራ እንዳትደነግጥ፣ እንድትረጋጋ ወደ እሷ ገባ ማለት የእሷን ባህሪ መሰለላት። ልክ እንደ እሷ እንዳትፈራ ማለት ነው። እንደ ሰው መስሎ ታያት። ወይ ቤላ፣ ወይ ቤላ መልአክ ተፈሥሒ ፍሥሕት፣ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ መልአኩም ወደ እሷ ገብቶ እሷን መስሎ እንዲህ አላት፣ እሷ በምትረዳው ቋንቋ በሚገባት ቋንቋ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባሕሪ ሆኗልና በትንቢት ተነቢያት በመላይክ ተልቆ ደስ ያለሽ ምልተ ክብር ሆይ ደስ ይበልሽ አላት። ደስ ይበልሽ አላት። አዎ ከስጋሽ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ሆኗልና አንድ ባህሪ አንድ አካል ይሆናልና ይሆናልና። በትንቢተ መላእክት በትንቢተ ነቢያት በመላእክት ተልኮ ደስ ያለሽ ምልዕተ ክብር ሆይ ደስ ይበልሽ። በትንቢተ ነቢያት በተልኮ መላእክት በተልኮ በትንቢተ ነቢያት በመላእክት ተልኮ ደስ ይበልሽ አለ። በመላእክት ደስ በመላእክት ተልኮ። አምላክን እንድትጸንስ እንድትወልድ ንጽሕት እንድትወልድ ንጽሕት መሆኗል ድንግል መሆኗል፣ በነቢያት ነው የተነገረላት። አምላክን እንደምትወልድ እንደምትጸንስ እንደምትወልድ የአምላክ እናት እንደምትሆን በትንቢተ ነቢያት ተነግሮላታል። በትንቢተ ነቢያት እግዚአብሔር በመረጣቸው እግዚአብሔር የእግዚአብሔርን እግዚአብሔር አንደበታቸውን አንደበት አድርጎ በእነሱ ላይ አድሮ የተናገረባቸውን ነቢያት በትንቢተ ነቢያት በመላይክ ተልኮ ይህን ብቻ አይደለም። በነቢያት ትንቢት ብቻ አይደለም። ተልኮ ደግሞ መላይክትን መልአክ ነው የተላከላት፣ መልአክ ነው። ማንም ተራ ሰው ሩቅ ብእሲ አልተላከም። አምላክን ልትወልድ ነው እና ደስ ይበል ሲል አንድ ሰው አልተላከም። ከናዝሬት በሉት ከሌላ ምድራዊ የሰው ልጅ ተወልጃለሽ እና ደስ ይበልሽ ያለ ምድራዊ መልአክ ምድራዊ ሰው ላይ አልነበረ። ነቢያት አስቀድመው የተናገሩ አስቀድመው እንደምትወልድ የተናገሩላት ነቢያት፣ ደስ ይበልሽ ብሎ የምስራችሁ ወይም ብስራት ነው። የምስራችሁ ብስራት የነገራት ደግሞ መልአክ፣ በትንቢተ ነቢያት በመላእክት ተልኮ በተልኮ መልአክ የተበሰለ ደስ ይበልሽ ተባለች። ደስ ይበልሽ ያላት መልአኩ ገብርኤል ስለ ድንግል ማርያም ክብር ነውና፣ እመቤታችንን ባህሪዋን መስሎ ይህን ሲያናግራት ታዲያ ድንግል ማርያም እንግዳ ነገር ሆነባት እና ወሬ ያደንገጸትን ቃሉ ካነጋገሩ ወይም መልኩን አይታ ድምፁን ሰምታ እመቤታችን ድንግል ማርያም ደነገጠች። እንዴት አዲስ ነገር ነው አዲስ ነገር ነው የሚናገራት እና ከአነጋገሩ ከድምፁ መልኩንም አይታ ደነገጸች። ዋሃለቶት ከመዝን ጋር የታመሙ እንዲህ እንዲህ ያለ ሰላምታ እንደምን ይቀበላሉ ብላ አስባ ተናገረች። ምክንያቱም ድንግል ማርያም ጠንቃቃ ናት። መቤታችን ጥንቁቅ ናት። የእናንተና የኔ ናት መመኪያችን፣ እመቤታችን ወላዲተ አምላክ ጥንቁቅ ናት። ጠንቅቃ ነው ታግሳ ቀስ ብላ ሰምታ አዳምጣ አስተውላ ተረጋግታ ምስጢሩን ተረድታ ነው የምታምነው፣ እንጂ ደርሶ ማመን እንደዚህ ነኝ እንዴ ብላ ራሷን አላሳደገችም፣ እራሷንም አልካበችም፣ ራሷንም አልሾመችም። እንዴት እንደዚህ ይሆናል እንዲህ አይነት ነገር እንዴት ነው ብላ መቤታችን እናቴ ሔዋንን እናቴ ሔዋንን ያሳተ ሰይጣን ሊያስተኝ መጥቷልን? ብላ ነው እመቤታችን። እንዴት ነው ይሄ ነገር? አይመስለኝም። ይሄ ለኔ አይመስለኝም። እናት ሔዋንን ያሳተ ሊያስተኝ ነው ብላ እመቤታችን ደነገጠች። ወር ያ ደንገጸትም ቃሉ ከቃሉ አነጋገር የተነሳ መልኩን ድምፁን ሰምታ እመቤታችን ደነገጠች። ከዛም በኋላ ነው ወይ ሌላ መልአክ ትፍሪ ማርያም። መልአኩም እንዲህ አላት፣ ማርያም ሆይ አይዞሽ አትፍሪ፣ አይዞሽ አትፍሪ አብሎ ፍርሃቷን አራቀላት። ፍርሃቷን አራቀላት። አይዞሽ አትፍሪ አላትና ምቤታችን ሰፊ ነው ወንጌሉ። እኛ ግን ያው እንኳን አደረሳችሁ ለማለት ያህል ነው። ሌላ መልአክ ትፍሪ ማርያም ማርያም ሆይ አትፍሪ አትፍሪ አይዞሽ አላት። ሰማያዊ መልአክ አረጋጋት፣ አረጋጋት አጽናናት እና ስለዚህ አጽናናት። እኛ ደግሞ ለእኛ ደግሞ የምታጽናና የምታረጋጋ ስሟን ጠርተን እንኳን ማርያምን ስንል አንደበታችን አንደበታችን አምሮ ደስ ብሎት ውስጣችንን ሐሴት ሞልቶት ውስጣችንን በሐሴት ተመልቶ በመቤታችን እናትነት አማላጅነት ደስ ተሰኝተ ፍቅሯን፣ ክብሯን፣ በረከቷን፣ ልዕልናዋን፣ ቅድስናዋን እንመሰክራለን ማለት ነው። አይዞሽ አትፍሪ አላት። አትፍሪ ወይ ቤላ መላክ ትፍሪ ማርያም አትፍሪ አላት። ስለዚህ እናታችን ድንግል ማርያም ወላዲተ አምላክ ሁላችንም ሁላችንንም በረዴቷ አትለየን። ፍቅሯ በረከቷ ይደርብን። ጸሎታችንን፣ ጾማችንን፣ መንፈሳዊ አገልግሎታችንን ሁሉ ተቀብላ ሰምታ እንዳማላጅነቷ እንደናትነቷ ከልጇ መድኃኔዓለምን፣ ልጇ ነውና ታድርስልን። ማርልኝ፣ ይቅርበልኝ ትበለን ትበለን በመዝሙር አርባ አራት ላይ ወትቀውም ንግሥት በየማንከ፣ ንግሥቲቱ በቀኝ ትቀመጣለች ብሎ ልበ አምላክ የአምላክ ልብ የተባለ ነቢዩ ዳዊት ተናግሯል። ወትቀውም ንግሥት በየማንከ፣ ንግሥቲቱ በቀኝ ትቀመጣለች። በአልባሰው ወርቅ ዑጽፍት ወኁብርት፣ ወርቀ ዘቦ ለብሳ ደርባ ደራርባ፣ በአልባሰ ወርቅ ዑጽፍት ወኁብርት። ስምዒ ወለትየ ወርእዪ አስቴት፣ ልጄ ስሚኝ እላታለሁ ንግሥቲቱ በቀኝ ትቀመጣለች። እቴጌቱ በቀኝ ትቀመጣለች። ይህን ሸጥምልኝ፣ ይህን ሹምልኝ፣ ይህን ብቅር በድልኝ እያለች እያለች እመቤታችን በአምላክ ቀኝ እንደምትቀመጥ ልበ አምላክ ዳዊት አምላክን ከመውለዷ በፊት እሷ ከመወለዷ በፊት አስቀድሞ ስለ እሷ ክብር ስለ እሷ የአምላክ እናትነት ተናግሯል። ወትቀውም ንግስት ንግስት ብሏታል። ንግስት እውነት ነው፣ የንጉሱ እናት ናትና የንጉሱ የመዳን ያለን የኢየሱስ ክርስቶስ እናት ስለሆነች ምን ተባለች? ማን ተባለች? ንግስት ተባለች። ንግስቲቱ በቀኝ ትቀመጣለች፣ ወርቀ ዘቦ ለብሳ ደርባ ደራርባ፣ ይሄን ማርልኝ፣ ይሄን ይቅርበልኝ፣ ይሄን ሹምልኝ፣ ይሄን ሸልምልኝ ትለዋለች፣ ታዛለች። ልጇ ነው። እሷ ልጇ ነው። መዳን ያለን በቸርነቱ በይቅርታው ይቅርታውን ቸርነቱ የገለጽ በእናቱ አድሮ ነው፣ በድንግል ማርያም አድሮ ነው። እሷን ከአንስተ ዓለም መርጦ፣ አስቀድሞ መርጦ ለእናትነት አዘጋጅቶ፣ ስለዚህ ዛሬ እመቤታችን ትከበራለች እና ክብሯ ፍቅሯ በረከቷ በሁላችን ላይ ይደርብን። የሰማነውን በዚህ ልቡናችን ያሳድርብን። ጾማችን ጸሎታችን በሰላም ያስፈጽመን፣ ፍጻሜያችንን ያሳምርልን። በሰላም አሳድሮ በሰላም ያስረፈደን አምላክ በሰላም እንዲያውለን። አቡነ ዘበሰማያት ይትቀደስ ስምከ፣ ትምጻእ መንግሥትከ፣ ወይኩን ፈቃድከ በከመ በሰማይ ከማሁ የንጉሳለ መጀመሪያ

ሰብስክራይብ ያላደረጋችሁ እንዳይረሳ። እነዚህ ነገሮች እነዚህ ነገሮች ማድረግ አለባችሁ። ላይክ ማድረጋችሁ እንዳትረሱ፣ ሼር ማድረጋችሁ እንዳትረሱ። የቤተ ክርስቲያን ቻናል ነው የግለሰብ ቻናል አይደለም እና ስለዚህ ሰላም እግዚአብሔር ይብዛላችሁ በሰላም አሉ መልካም